ሌላኛው እንስሳት ነጅ ልጇን አውጥታ የምትጥለው። ጎሽ እንኳን ለልጇ ስትል ተወጋች አለ እንደ የሚባለው አባቴ ሊሆን ይችላል። ግን እናቴ እንዳልጣለችን ካወቅኩ በኋላ እናቴን የማወቅ ጉጉት በጣም አደረብኝ። እና አሁን ሌላ ምንጭም ፍንጭም የለም ማለት ነው። ባህር ዳር ላይ ነው። ሞገስ ቦታ አይፈራም የሚባለው ዝም ብሏል። እኛ ወንዶች ሴቶች የሆነ ቦታ ከላኩ እንኳን ጸባርለን ሞት ቢመጣ አልፈራ ስለ እኔ የምትጨነቂ ከሆነ እንገናኝ። ስለ እናቴ ግን አታስቢ። ወደ አርባ ምንጭ ላለች እና እዛው እንድትቆይ አደርጋለሁ። እሺ አንተ የት ነህ? እየፈለገህ ነው የሚሆነው አይነት ባልቢክ አይኔንም አላሽም ነበር እንደማይገኝም ቆይ ግንጋሽ ላግባሽ ቢለኝ ቢጠይቀኝ ምንድን ነው የሚለው? ሽ አልሉ ደግነቱ እሱም አይጠይቀኝም። ቆዩ እኮ ከሄዱ ሳምንት አለፋቸው እኮ ግን አውሉላ አንቺን አሳልፎ ሰጥቶ ነው የተሳካው እንደ ከዛ ባያ ኑሮ ምሳሌ ትሞት ነበር። እና ሉላዋ ተገናኙና አውሩ፣ በቃ የሌለ ጸብ ውስጥ ነው። ሴድ ራሱ አልሸኘው። በቃ አግኙና አብራችሁ፣ እኔ ሰላም ሳሉን ችግር ነው ያበዛውበት። ስለዚህ ርቄ ይሻላል። አረ ሉላ ጅላቱኝ፣ ቆይ አንቺ በኋላ ይጸጽትሻል። ደግሞ ከኔ ጋር እንደ ድሮ አንገናኝም። ሞት እንኳን ሞቱን እንኳን የሚነግሪሽ ሰው የለም አኔ ነግሪሻሉ። በቃ ሸድረሹ አንጻ ፊሊንግ እና አሁን እንከሰታል ግን ይመስለኛል። እነሱ ቀድሞ ነቅተው ሀዋሳን ያለችው አስፈለው እንጂ የሄደች አይመስለኝ። ሴትዮ አሁንም እዚህ የምትኖር ይመስለኛል። ብታ ችግር አያጣኝ። ክፉ ስራ እኮ የሚሳካ ይመስላል እንጂ አይሳካም። እኔ የማዳርገው ነገር ሁሉ ትክክል ነው። ምንም ክፉ ስራ አይደለም። የቤት ክራይ እየከፈልኩልሽ አለሁት። ከዝና ጋር በመስራት ነው። ነገ ደግሞ ሞገስን ስናስወግደው የራሴን ቤት ገዝቶ ይሰጠኛል። እኔ አላምነውም። ሞገስ እንዲህ በቀላሉ ወይም የሞሱ አይደለም። አሁን ጭራሽ ምሽቱንም ቀምቶታል። ሞቼ ነው ቆሜ ምሳሌ ነው። ሞቼ ነው ቆሜ ነው ስትይ ነው ከሀገር የወጣችው። ይቅርታ አድርገሽልኛል። አረ አንዱ ላይ ከአንተ ውጭ የት እሄዳለሁ? ምክንያቱም አፈቅርሃለሁ እኔም እኳ ፍቅር ሻሉ ላይ እንኳን መጣችል። እኔ እንደውም ተስፋ ቆርጬ። ሰላም ጤና ስጥልኝ የዚህ ቻናል ተከታታዮች እንዴት ናችሁ? እንኳን ደህና መጣችሁ። ዛሬ በምሳሌ ድራማ ተፈስቻለሁ ማለት ነው። ምሳሌ ድራማ በባለፈው ክፍል ዝና ሉላን ፈንክታው ሉላም ደግሞ ከቤት አምልጣ ወጥታ እሷን እየተከታተለ እያለ መንገድ ላይ እራሱ ስቶ ወድቆ ነበረ ድራማው ያለቀው። በዛሬ ክፍል እንደምንም እንደምንም ብሎ ተነስቶ ወደ ቤቱ ተመለሰና እሷን መፈለጉን ትቶ እንግዲህ በስልክ ሲደውልላት ስልኳ አይሰራም። እናም ሰዎችን ጋር ደዋውሎ እንግዲህ እነ ማህሌት ደውረውለት አስፈታንም ወይ ዛሬም እዚሁ ልናድር ነው ወይ ሲሉት እሱ ግን አሞት ነበረና አይ እንግዲህ የእናቴ ልጅ አይደለሽም ዛሬ መምጣት አልችልም። ነገ ነው መጥቼ ላስፈታሽ የምችለው። ደግሞም የማስፈታሽም የታሰርሽበትን ምክንያት ስትነግርኝ ነው ብሎ አመናጭ ኳት ስልኩን ዘግተዋል ማለት ነው። እንግዲህ ዳጣም ቤተሰቦቿ ፍለጋ ላይ ናት። እንግዲህ አይነ ስውር ሰው አይንህ ነገ ይከፈትልሃል ሲባል ዛሬ እንዴት አድሬ ብሏል የሚባል አባባላለ። እሷም እንግዲህ መፈለጉ ላይ በርትታ ዛሬ ነገ ሳትል ነገሮች ላይ አብዝታ እየሰራች ነው ማለት ነው። እንግዲህ እስከ ባህር ዳር ድረስ እሄዳለሁ ብላለች። ምክንያቱም የወላጆቿ የተባሉ ሰዎች ቤታቸው ሽጠው ወደ ባህር ዳር ሄደዋል። የገዛው ሰውዬ ባህር ዳር ነው ያለው የሚል ወሬ ስለሰማች እሱ ፍለጋ ምንም መረጃ ሳትይዝ እንግዲህ በመጓጓቷ ብቻ ልትፈልግ ወደ ባህር ዳር እንደሄደችና ልሄድ ነው ማለቷ ግን ሞገስ መሄድ አትቺ፣ ምንም መረጃ አለያሽም እና ስልኩ መጠበቅ አለብን። እናገኘዋለን እንደውላለን ያሉ ሰዎች ስልክ ሲደወልልን ነው መፈለግ ምንችለው። እንግዲህ እሱ የሚያውቀው ነገር ላይኖር ይችላል። ምናልባት እሱም ተከራይ ሊሆንም ወይ ደግሞ ሌላም ሰው ሊሆን ይችላል። ግን አንቺ ብዙም አትጓጉ፣ ብዙም ተስፋ አታድርጊ ቢላት እንኳን እሱን አባቴን አልፈልገውም፣ ግን እናቴን እፈልጋታለሁ። ምክንያቱም እናቴ ስላልጣለችኝ ለእኔ ደስታዬ ነው እና እናቴን ለማግኘት በጣም ጓጉቻለሁ ብላለች ማለት ነው። እንግዲህ ቅድስት ብሩክ ደውሎ ምሳሌ እናልነቃች እና እንግዲህ አሁንም ሕክምና ላይ እንዳለች እናም ደግሞ ስትነቃ እንደሚደውልላት ያለችበትን ሁኔታ ደውሎ ነግሯት እሷም በነገሮች እንግዲህ ጋሼ በጣም ጥሩ ሰው ነው እንግዲህ ቢጠይቀኝ አላገባህም ነው ምለው ብላ እራሷን እሱ አልጋ ላይ አጥ ሆና እንግዲህ እንደምትወደውና የእሱን ለሱ ያላትን ነገር እያወራች ምናምን አይተናል ማለት ነው። ማለት አሁንም የተንኮል ወጥመዷ አላቆመችም። ነገሮች አልሳካ ቢሏትም ብዙ ነገሮች እንግዲህ የቤቱ ጉዳይ እንዳይሸጥ ብዙ ነገር ብዙ እንቅፋቶች ብትፈጥርም እንኳን እሷ ውጤታማ ሳትሆን ቀርቶ ቤቱም ተሽጦ ምሳሌም እንዳትታከም ብዙ እንቅፋቶች ብታደርግም ነገሮች ሁላ ባላሰበችው መልኩ ሆኖባት እንግዲህ ምሳሌ ልትታከም ውጪ መሆኗ ይታወቃል። ሌላ ደግሞ የብሩክን የእናቱ ስጦታ ልሰርቅ ቤት ገብታ እሱንም ሳይሳካላት ቀርቶ ታስራ እንደነበረና በዋስ እንደተፈታች የሚታወቅ ነው። አሁንም ቢሆን ዝናም ያስፈታት የእሱን ተንኮል ሊያሰራት፣ ሞገስን ሊያስገድላትና አሁንም ቢሆን ተንኮሏ ልትተው አልቻለችም። የሞገስ መገደል ለብሩክ ሐዘን ስለሆነ እሱ መቃብር ላይ እንዲቆም ሲመለስም በሐዘን ልጠብቀው ይገባል ብላል። ሌላ ተንኮል አጥምዳ እንግዲህ ሞገስ የሚከታተሉትን ሰዎች ቀጥራለች ማለት ነው። ሞገስ ግን አሁን ከባለፈው ካለበት ሁኔታ ራሱ ቀይሮ መጠጣት እንደሌለበት ማምሸትም እንደሌለበት ራሱም ንብረቱ መንግስት የሚቀጣውን ነገር ቀጥቶ ንብረቱ ወደ ራሱ ማስመለስ እንዳለበት ወስኖ ወስኗዋል ማለት ነው። እንግዲህ እነሱም ተንኮላቸው የሚሳካላቸው አይመስልም። ሉላ ደግሞ ከቤት አምልጣ የት እንዳለች አይታወቅም ነበረ በባለፈው ክፍል። ዛሬ ግን ደውላ የት እንዳለች ና ሞገስም ዳጣን እንዲጠብቃት እሱንም ጥንቃቄ እንዲያደርግ እናም ደግሞ እሷ እሱ ጋር ከመጣች ሌላ መዘዝ ስለምትሆንበት እንዳ መምጣት እንደማትፈልግ ስትነግረው አይ ሞገስ አብረን ሆነን ብንጋፈጠው ይሻላል፣ ባለፈውም ብሩክ ነው እንግዲህ አሳልፎ የሰጠች ከዚህ በኋላ ሞታችንም ቢሆን አንድ ላይ መሆን አለብን ብሎ አስረግጦ ሲነግራት እሷም እሺ ብላ እንግዲህ ያለችበት ቦታ ነግራዋለች፣ ማለት ነው። እንግዲህ ያለችበት ሆቴል ድረስ ሄዶ አብረው ሆነው አይተናቸዋል ማለት ነው። እንግዲህ ዝናም ሌላ የሚያውቀው ሰው ቴሌ የሚሰራ ሰው ደውሎ የሉላን ስልክ ማን እንደደወለ እና ከማን ጋር ስትደዋወል እንደነበረ መረጃ ጠይቁ፣ እንግዲህ በብር ተደራድሯል ማለት ነው። ሉላ ግን ስልኳ አሁን ላይ እየተጠቀመችበት አይደለም። ሞገስም ጋር ስደውል በሌላ ስልክ ነበረ እና ስደውል የነበረው የሚሳካለት አይመስልም ማለት ነው። እንግዲህ ቀጣዩ ክፍል እየተከታተልን የምናቀርብላችሁ ይሆናል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። መልካም ቆይታ፣ መልካም ጊዜ። ባባይ